ቬሪ የሚለውን ወርድ መጠቀም የምንችለው በጣም ብለን አጋንን ወይም ፊሊንጋችን፣ ስሜታችን መግለጽ ስንፈልግ ነው። ለምሳሌ ነምበር ዋን አም ቬሪ ታየርድ አይ አም ቬሪ ታየርድ በጣም ደክሞኛል ስል ነው። ስለዚህ በጣም እንደደከመ ነው። አም ታየርድ ብል ደክሞኛል ነው። ሶ አይ አም ቬሪ ቬሪ የሚለውን ከጨመርኩኝ በጣም ደክሞኛል የሚለውን እጠቀምበታለሁ። ሁለተኛ ሺ ኢዝ ቬሪ ሃፒ ሺ ዝ ቬሪ ሃፒ ስት ኢዝ ቤሪ ሀፒ ማለት ነው፣ እሷ በጣም ደስተኛ ነች ስንል ነው። ሺ ኢዝ ሀፒ ብንል ሺ ኢዝ ደስተኛ ነች፣ እሷ ደስተኛ ነች ነው። ቬሪ ስንጠቀምበት ደግሞ ምናምን ሺ ኢዝ ቤሪ ሀፒ፣ እሷ በጣም ደስተኛ ነች። ነምበር በጣም ቀዝቃዛ ነው። የሆነ ነገር ኢት ምንለው ለዕቃዎች ነው ለሆነ ነገር ነው ብረትም ሊሆን ይችላል ኦር ሌላም ነገር ብቻ ለዕቃ ነገር ኢት እንጠቀማለን። ኢት ኢዝ ቨሪ ካውልድ በጣም ቀዝቃዛ ነው ነው። አራተኛ ነምበር ፎር ሂኢዝ ቨሪ ስማርት። ሂ ኢዝ ቨሪ ስማርት በጣም ብልህ ነው። እሱ በጣም ብልህ ነው ስማርት፣ እሱ በጣም ብልህ ነው። ስማርት እንግዲህ ስንል ሰምታችሁ ታውቃላችሁ ስማርት ምን እንደሆነ፣ ብልህም ይሆናል ሌላ ትርጉም ልትሰጡትም ትችላላችሁ። ይህ በጣም ትልቅ ነው ስንል ነው የሆነ ነገር ይህን this is very big እንላለን ዚስ ይህ ማለት ነው። ቢግ ይህ በጣም ትልቅ ነው ይሆናል። ዚስ ኤዝ ቬሪ ቢግ ይህ በጣም ትልቅ ነው። ነምበር ሲክስ ስድስተኛ አም ቬሪ ሀንግሪ አም ማለት ሀንግሪ ማለት እንችላለን አም አም ቬሪ አንግሪ በጣም እርቦኛል ስትል ነው እ አም አንግሪ ብትል እርቦኛል ነው። አም ከጨመርክ አም አንግሪ ብትል በጣም እርቦኛል ስትል ነው። ነምበር ሰ ሰባተኛ ማለ ስላላሁ እሷ በጣም ደግ ናት። እሷ በጣም ልዩ ናት። ካይንድ ማለት

ይህ በጣም ጸጥ ያለ ቦታ ነው ስትል ነው። ቦታ ነገር ነው በጣም ጸጥ ያለ ነው ስትል ነው። ነምበር ናይን ዘጠነኛ በጣም ረጅም ነው ስትል ነው። እሱ በጣም ረጅም ነው ኢዝ ቶል ብትል እሱ ረጅም ነው ማለት ነው። በት ኢዝ ቤሪ ቶል ካልክ በጣም ረጅም ነው ከሚፈለገው በላይ በጣም ረጅም መሆኑን ሲገልጽ ነው። ነምበር ቴን አስረኛ። ኢ አም ቤሪ ቢዚ በጣም ሥራ በዝቶብኛል ስትል ነው። በጣም ስራ በዝቶብኛል ስትል ነው። በጣም ሥራ ሲበዛ የሆነ ነገር ስትባል ኦም ቬሪ ቢዚ ትላለህ። አም ቬሪ ቢዚ በጣም ስራ በዝቶብኛል ተወጥሬ ያለው እንደማለት ነው። ነምበር 11 አስራ አንደኛ፣ ኢት ኢዝ ቬሪ ሌት ኢት ኢዝ ቬሪ ሌት በጣም ረፍዷል ስትል ነው። ኦ ኢት ኢዝ ቬሪ ሌት ትላለህ፣ በጣም ረፍዷል ስትል ነው እንጂ አርፍጃለሁ ስትል ደማ አይ አም ቬሪ ሌት ትላለህ አይደል? በጣም አርፍጃለሁ ስትል አም ቬሪ ሌት ግን ኢት ኢዝ ቬሪ ሌት ካልክ በጣም ረፍዷል በጣም ረፍዷል። ያው እንግዲህ ኢት የተጠቀም ለዛ ነው። በጣም ረፍዷል ምኑ? ያው ሰዓቱ ነው። ስለዚህ ኢት የተባለው ለዛ ነው። ኢት ኢዝ ቬሪ ሌት ካልክ በጣም ረፍዷል ስትል ነው። ቴልባ ስራው ሁለተኛ ሺ ኢዝ ቬሪ ናይስ። እሷ በጣም ጥሩ ናት። ናይስ ያው ጥሩ ማለት ነው። ሶ ሺ ኢዝ ቬሪ ናይስ። እሷ በጣም ጥሩ ናት።

እሱ በጣም አስቂ ነው። ነምበር ፎርቲን አስራ አራተኛ አም ቬሪ ስሊፒ፣ አም ቬሪ ስሊፒ በጣም ተኝቻለሁ ነው። አይ አም ቬሪ ስሊፒ በጣም ተኝቻለሁ ይባላል። አም ቬሪ ስሊፒ። ነምበር ፊፍቲን አስራ አምስተኛ ኢት ኢስ ቨሪ ዋይድ በጣም ነፋሳማ ነው። ዋይድ ማለት ንፋሳ ነው። ዋይዲ ስትል ደግሞ ነፋሳማ ለማለት ስትፈልጉ ኢትስ ቨሪ ዋይዲ በጣም ነፋሳማ ነው። ዋይንድ ማለት ነፋስ ማለት ነው። ነምበር ስክስቲን አስራ ስድስተኛ ሽ ኢስ ቨሪ ክላም፣ እሷ በጣም ረጋ ያለች ነው ስትባል ነው። ሽ ኢስ ቨሪ ክላም ክላም፣ እሷ በጣም ረጋ ያለች ነው። ካም ዳውን ትባል አላችሁ። ካም ዳውን ረጋ በል ስትባል ነው። ካም ዳውን ካም ዳውን ካልክ እሷ በጣም ረጋ ያለች ናት ስንል ነው። ነምበር ሰቨንቲን አስራ ሰባተኛ ሂዝ ቬሪ ብራቮ፣ ሂዝ ቬሪ ብራቮ፣ እሱ በጣም ጎበዝ ነው። ብራቮ ብራቮ ይባላል አንዳንዴ። ብራቮ ማለት ጎበዝ ማለት ነው። ብራቮ ብራቮ። ስለ ሂዝ ቬሪ ብራቮ ማለት እሱ በጣም ጎበዝ ነው ማለት ነው። ብራቮ ብራቮ ልጅ እንላለን። ብራቮ ኤክሰለንት እንደማለት ነው። ነምበር ኤይቲን አስራ ስምንተኛ አይም ቬሪ ኤክሳይትድ

እሷ በጣም ጨዋነች ነው። ፖላይት ፖላይት ምንድን ነው ፖላይት? ፖላይት ማለት የዋህ ፖላይት በቃ ጨዋ እንደማለት ነው። ሺዝ በሪ ፖላይት፣ እሷ በጣም ጨዋነች እንደማለት ነው። ፖላይት ታጠቅ ል የዋህነት እንደማለት ነው አይደል? ሺዝ በሪ ፖላይት እንላለን። ነምበር 21 ሀ አንደኛ፣ ሂዝ በሪ ፍሬንድሊ ሂዝ በሪ ፍሬንድሊ ነው። ሂዝ በሪ ፍሬንድሊ ሂ ኢዝ በሪ ፍሬንድሊ፣ እሱ በጣም መልካም ጓደኛ ነው ስትል ነው። ፍሬንድሊ ማለት ያው ፍሬንድ ማለት ጓደኛ ነው። ፍሬንድሊ ማለት ደግሞ ምንድን ነው? እንደ ጓደኝነት አክት የምታደርገው ነው። ኢዝ ቬሪ ፍሬንድሊ ካልክ እሱ በጣም መልካም ጓደኛ ነው ስትል ነው። ነምበር 22 22ኛ፣ አም ቬሪ ተርስቲ፣ አም ቬሪ ተርስቲ፣ አም አይ አም ቬሪ ተርስቲ፣ በጣም ጠምቶኛል ስትል ነው። አም ቬሪ ተርስቲ፣ በጣም ጠምቶኛል። ከነገራችን ላይ እዚህ ቬሪን ከአሁን እስካየናችሁ በሙሉ ማስወጣት ትችላላችሁ ግን ግን ስታስወጡ በጣም የሚለው አብሮ ይወጣለኝ። አንድ ተርስቲ ብትል አይ አም ቸርስቲ ብትል ጠምቶኛል ነው። አይ አም ቬሪ ተርስቲ ብትል ደግሞ በጣም ጠምቶኛል ስል ነው። ሶ ቤሪ የሚያገለግለው በጣም የሚለውን መጨመር ስንፈልግ ነው። ነምበር ቴዋንቲ ትሪ ሀያ ሶስተኛ ኢትስ ቬሪ ሰኒ በጣም ፀሐያማ ነው ስትል ነው። ነምበር ቴዋንቲ ፎር ሀያ አራተኛ ሺ ኢዝ ቬሪ ታለንትድ ሺዝ ቬሪ ታለንትድ። ታለንትድ እሷ በጣም ጎበዝ ነች። ታለንትድ ናት ፈጣሪነች እንደማለት ነው። ሺዝ ቬሪ ታለንትድ ጥሩሙ ያላት ስንል ነው፣ እሷ በጣም ጎበዝ ነች ስንል ንል ታለንትድ። ነምበር ትዌንቲ ፋይቭ ሃያ አምስተኛ ስሬስ ስሬስ እሱ በጣም ከባድ ነው። ስሬስ ስሬስ ማለት የምር ነው አሁን የሆነስ ስሬስ ካል እሱ በጣም ከባድ ነው ወይም ስሬስ ነው። እሱ ስሬስ ነው ስንል ምድ ነው ሂዝ ስሬስ ስንል ነው። ሂዝ ቤሪ ስሬስ ግን እሱ በጣም ከባድ ነው ለማለት ስንፈልግ ነው። ወይም አያወራም ወይም አስቸጋሪ እንደማለት ነው። ሂዝ ስሬስ ስትለ እውነት ነው ማለት ነው፣ የምር ነው እንደማለት ነው። እሱ ሰዎችን ደግሞ ሂዝ ቤሪ ስሬስ ቃል እሱ በጣም ከባድ ሰው ነው፣ አስቸጋሪ ሰው ነው ስንል ነው። ነምበር ቲውንቲ ሲክስ ሃያ ስድስተኛ አም ቬሪ ሪላክስድ አም ሪላክስድ ኦር አም

የሆነ ነገር ፈጣሪ ክሪኤቲቭ ነው። ስለዚህ አዲስ ነገሮች መፍጠር ሲችል ማለት ነው። ነውሳንን ፈጣሪ ነው ስንል ይኛውን አይደለም፣ ክሪኤቲቭ ነው፣ ፈጣሪ ነው፣ አዳዲስ ነገሮችን ይፈጥራ ስንል እንላለን። እሱ በጣም ፈጣሪ ነው ሰርቲ ሰላሳ በጣም ነው የገረመኝ ትላለህ

ኪችን ኮሜንት ላይ ጻፉልኝ። ሰርፕራይዝድ ማለት ምን ማለት ነው? የሆነ ሰው መተው ሰርፕራይዝድ ብላችሁ ምን ማለት ነው? ሰርቲ ዋን ሰላሳ አንደኛ ኢትስ ቨሪ ብራይት፣ ኢትስ ቨሪ ብራይት በጣም ብሩህ ነው ትላላችሁ። የሆነ ነገር ታዩና ኢትስ ቨሪ ብራይት ማለት በጣም ብሩህ ነው። ብራይት ማለት የሚያብረቀርቅ ነገር ሲኖር ነው። ኢትስ ቨሪ ብራይት ማለት በጣም ብሩህ ነው ስትሉ ነው። ነምበር ሰርቲ ቱ ሰላሳ ሁለተኛ ሺ ኢዝ ቨሪ ጀነራቲክ ኤነርጀቲክ ነው ኤነርጄቲክ ሽ ኢዝ ቬሪ ኤነርጄቲክ። እሷ በጣም ሀይለኛ ነች ነው። ኤነርጂ ከሚለው ይመጣል። ኤነርጂ ማለት ጉልበት ነው። ሽ ኢዝ ቬሪ ኤነርጄቲክ ካልክ ደግሞ እሷ በጣም ሀይለኛ ነች ስንል ነው። ሽ ኢዝ ቬሪ ፖርፉል እንለዋለን። በጣም ሀይለኛ ነች። ሽ ኢዝ ቬሪ ፎርሲብል ልንልም እንችላለን ሀይለኝነቷን ስንገልጽ

በጣም ሰላማዊ ነው። ፒስ ማለት ሰላም ማለት ማለት ፒስፉል ማለት በጣም ሰላማዊ ነው ስትል ሺ ኢዝ ቬሪ ፒስፉል፣ በጣም ሰላማዊ ነው። ነምበር 36 ሺ ኢዝ ቬሪ ጀነረስ። ጀነረስ እሷ በጣም ለጋስ ነች። ጀነሬት ከሚለው የመጣ ነው። ጀነሬት ማለት ምንድን ማመንጨት፣ መለገስ ነገር ነዋ። ሶ ዲስ ታይም ሺ ኢዝ ቬሪ ጀነረስ ካልክ እሷ በጣም ለጋስ ነች ስትል ነው። ሰርቲ ሰባት ሰርቲ 7 ዚ ቨሪ ሪሊያብል ሪሊያብል እሱ በጣም አስተማማኝ ነው። ሪሊያብል ሲትባል ሪሊያብል ማለት አስተማማኝ ነገር ማለት ነው። ሪሊያብል ሲቪስ ላይ ሶ ሂ ኢዝ ቨሪ ሪሊያብል ካልክ እሱ በጣም አስተማማኝ ነው ማለት ነው። ኦር ጀስት ላይክ ኢዝ ቨሪ ሆነስቲ ማለት በጣም ታማኝ ነው እንደ ማለት አስተማማኝ ነው እና ታማኝ ነው በርግጥ ዳስ ዲፈረንት ወርድስ ሶ ኢዝ ቨሪ ሪሊያብል ማለት እሱ በጣም አስተማማኝ ነው ስትል ነው።

እና ያው ፕራክቲስ አድርጉ። በፕራክቲስ ነው የሆነ ነገር የሚመጣው እንጂ ዝም ብሎ አንድ ቀን አይቶ አይደለም። ይሄንም በራሳችሁ ደግሞ አማርኛውን እያያችሁ ራሳችሁ ማለት ብትፈልጉት ወይም ሌላ ነገር ማለት ብትፈልጉት እንዴት ነው የሚለውን በራሳችሁ ፕራክቲስ ካላደረጋችሁ በቀላሉ እንግሊዘኛ አይለማድም። በፕራክቲስ ነው፣ በመማር ሳይሆን በልምምድ ነው እንግሊዝኛ የሚመጣት የሚችለው። በሌላ ቪዲዮ እስከነገናኝ ሰላሙን ነው።